አምላካችንን አላህን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድነው ከተባለ፣ ሪዝክ በጠቅላላ በሱ እጅ በመሆኑ። ሰዎች በህይወት ለመኖር የሚያስችላቸው አንዱና ዋነኛው ምንድነው ሲሳዩ። ሳይበሉ ሳይጠጡ ሳይተነፍሱ በፍጹም በህይወት መኖር አይቻልም። ይሄንን ሪዝክ ከአላህ ሌላ ኃላፊነትን ወስዶ? ዓለምን የሚረዝቅ እስካሁን ድረስ ታይቶ ተሰምቶም ይታወቃል! ሀታ ከአላህ ውጭ ጌታ ነው ያድናል ብለው የሚሰብኩትን አካል እንኳ ሁሌም ጌታ ነው ከማለት ውጭ ሪዝቅ ይሰጣል ሲሉ አንድ ቀንም ተሰምተው አያውቁ። እንዴት አድርጉ፣ እሱም እኔ ረዛቅነኝ አላለም። ሲለመንም ዒሳ ሆይ ረዝቀን የሚል ሙስሊም ያልሆነ ሰው ሰምታችሁ ታውቃላችሁ? ከዒባዳ ዘንግተ

ሰይጣን ነው አይላል። እርግጠኛ ናቸው እስኪ ኢየሱስ ይገድላል ይበሉ፣ አይችሉም። ቃሉም ላይ የለም፣ እነሱም አላሉ። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? አራተኛ አላህን የምናመልክበት እርሱን ብቻ የምንገዛበት ምክንያቱ ምንድን ነው ከተባለ ጥቅምም ሆነ ጉዳት ውሳኔው ከእርሱ ዘንድ ብቻ ስለሚመጣ በዚህ ዓለም ላይ

ስለዚህ የዒባዳ ጥቅሙ በዱንያም በቀብርም በአኼራም ነው። ለዚህ ዓላማ ነው የተፈጠር ነው። ከአላህ ውጭ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ የምትሰብኩት እንድናመልከው የምትጋብዙን አካል፣ እናንተ የእኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለን፣ ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው? ገዛው ታዳሱ። አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን። ባሮቼ ሆይ ተገዙኝ ስላለነው፣ ይሄ አንደኛው ምክንያታችን ነው። ግልጽ ነው፣ ወንድሞች ተግባብተናል። ሁለተኛ ታዲያ ከአላህ ውጭ ያለን አካል ጌታ ነው፣ ያድናል፣ ኑ እመኑ ተብለን ስንሰበክ ይሄ የምትሰብኩት አካል እኔ ዓለማትን ፈጥሬያለሁ ብለዋል ወይ? እናንተ የእኔ ፍጡሮች ናችሁ ብለዋል ወይ? አላለም። መጽሐፉም ላይ የለም። ለምንድነው የምናመልከው ታዲያ? ጌታ አላህንማ የምንገዛው ዓለማትን የፈጠረ እሱ ብቻ ስለሆነ አላሁ ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ አላህ ነው መገዛት ያለብን። አለዚ ኸለቀኩም ያ የፈጠራችሁን ነው ነው። እንዴት ያልፈጠረኝን የኔ ጌታ የኔ የግል አዳኝ አድርጌ ልገዛው እንዴት እችላለሁ? ማይሆን ነገር ነው። እስቲ ያ ጌታ እኔ ዓለምን ፈጠር ያለው ብሎ ይናገር የለማ መጽሐፉ ላይ። አላህን የምናመልክበት ሌላው ሁለተኛው ምክንያት እርሱ የሁሉ ነገር ፈጣሪ በመሆኑ ነው። ግልጽ ነው፣ ተግባብተናል። ሦስተኛ ምክንያት ጌታ ነው ያድናል ከማለት ውጭ ሌላ ምንም ስብከት ሰምተን የማናውቅ አላህ የሚመለከው ሪዝቅ በሱ እጅ ብቻ ስለሆነ ነው። ይሄን ሪዝቅ በማን እጅ ነው? በጌታ አላህ እጅ ከሆነ የማይረዝቀውን አካል ምን ብለን ነው የምናመልከው? ምን ብለን ነው ጌታ አድርገን የምንይዘው? ሦስተኛ ሶስተኛ ምክንያት አምላካችንን አላህን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሪስቅ በጠቅላላ በሱ እጅ በመሆኑ ነው። ሰዎች በህይወት ለመኖር የሚያስችላቸው አንዱና ዋነኛው ምንድን ነው ሲሳዩ። ሳይበሉ፣ ሳይጠጡ፣ ሳይተነፍሱ በፍጹም በህይወት መኖር አይቻልም። ይሄንን ሪስቅ ከአላህ ሌላ ኃላፊነትን ወስዶ ዓለምን የሚረዝቅ እስካሁን ድረስ ታይቶ ተሰምቶም ይታወቃል። ሀታ ከአላህ ውጪ ጌታ ነው ያድናል ብለው የሚሰብኩትን አካል እንኳ ሁሌም ጌታ ነው ከማለት ውጪ ሪዝቅ ይሰጣል ሲሉ አንድ ቀንም ተሰምተው አያውቁ። እንዴት አድርጎ እሱም እኔ ረዛቅ ነኝ አላለም። ሲለመንም ኢሳ ሆይ ረዝቀን የሚል ሙስሊም ያልሆነ ሰው ሰምታችሁ ታቃላችሁ? ጌታ ነው ያድናል ከማለት ውጭ ሌላ ምንም ስብከት ሰምተንም አናቅ። ሪዝቅ በማን እጅ ነው? በጌታ አላህ እጅ ከሆነ እማይረዝቀውን አካል ምን ብለን ነው የምናመልከው? ምን ብለን ነው ጌታ አድርገን ምን አላህ የሚመለከው ሪዝቅ በሱ እጅ ብቻ ስለሆነ ነው። ይሄንን ራሱ ነው የሚነግረን ጌታችን። የቱ ጋር ሱረቱ ል ዓንከቡት 29ኛው ሱራ አንቀጽ 17 ላይ አረብ ጣዖታውያኖችን ምን አላቸው? ኢነማ ተዕቡዱነ ሚን ዱኒ ላሂ አውታና። እነዚያ ከአላህ ሌላ የምትገዟቸው በጠቅላላ ጣዖታት ናቸው ነው የሚለው

እና ማን ነው ሚገልም ሰይጣን ነዋ ይላለ። እርግጠኛ ነው። እስኪ ኢየሱስ ይገድላል ይበሉ። አይችሉም። ቃሉም ላይ የለም፣ እነሱም አላሉም? መግደል ካልቻለ ማዳኑን እንዴት ቻለ ታዲያ? አራተኛ አላህን የምናመልክበት እርሱን ብቻ የምንገዛበት ምክንያቱ ምንድን ነው ከተባለ ጥቅምም ሆነ ጉዳት ውሳኔው ከእርሱ ዘንድ ብቻ ስለሚመጣ በዚህ ዓለም ላይ ሰዎችን ሊጠቅማቸው የሚችል ነገር በጠቅላላ ከጌታ አላህ ውሳኔ ውጪ በፍጹም ሊመጣ አይችልም። እንደዚሁም የሚጎዳን ነገር ካለ ያንን ጉዳት መወሰንም ሆነ ጉዳቱን ከኛ ላይ ማንሳት ጌታ አላህ ብቻ ሊያደርገው የሚችል ነገር ነው። ሌላው አካል ልጥቀማችሁ ብሎ ካልጠቀመን ልጉዳችሁ ብሎ ጉዳትን ማምጣት የማይችል ከሆነ ምን ተብሎ ነው የሚመለከው? ጥቅሙን ወደን ጉዳቱን ፈርተን ልናመልከው የሚገባው ጥቅምም ሆነ ጉዳት በእጁ የሆነውን ብቻ ነው ማን ነው ከአላህ ውጭ ይሄን የሚችል ሰባኪዎቻችን ሁሌም ሲሰብኩ ኢየሱስ ያድናል ይላሉ ይገድላል ሲሉ ሰምተን አናቅም አንድም ቀን አረ አላህ ይገድላል ነው እኛ ደግሞ የምንለው ያልገባቸው ሰዎች እንዴት ይላሉ ጌታ ያድናል እንጂ እንዴት ይገድላል እና ማን ነው የሚገልም ሰይጣን ነዋ ይላሉ እርግጠኛ ናችሁ አዎ ጥሩ። ሰይጣን የገደለው መዳኑንና መኖሩን አምላክ የፈለገለትን ሰው ነው ወይስ አይደለም? ነው ጥያቄ። የሰውየውን መኖር አምላክ ፈልጎለት ከነበር ሰይጣን መጥቶ ከገደለው በሰውየው ላይ ኃይል ያለው አምላክ ሳይሆን ማን ሆነ? ሰይጣን ሆነ ማለት ነው። ስለዚህ ሊመለክ የሚገባው ሰይጣን ነው። አይ መጀመሪያውኑ አምላክ እንዲጎዳ እንዲገደል ፈቅዶ ነበር ከተባለስ ሰይጣን ሰበብ ሆነ እንጂ ጉዳት ከሱ ዘንድ ሊመጣ አይችልም። ስለዚህ እንደኛ ሙስሊሞች እምነት ሰዎችን የሚያድን ብቻ ሳይሆን ጌታ አላህ የሚገድልም እርሱ ብቻ። ወደዚህ ዓለም ስንመጣ ያለሱ ውሳኔ ያለሱ ፍቃድ እንዳልተወለድን እንዳልመጣን ሁላ ይሄንን ዓለም ስንሰናበትም ያለሱ ውሳኔ አንሞት። ማንኛ የቷም ነፍስ ሕያው የተደረገችው በጌታ አላህ እንደሆነ ሁላ ምትሞተውም በሱ ውሳኔ ነው። ጥቅምም ጉዳትም ምን አላህ ከአላህ ብቻ ነው ነው የምንለው። እስቲ ኢየሱስ ይገድላል ይበሉ፣ አይችሉም። ቃሉም ላይ የለም እነሱም አላሉም። ያው ያንተን ቀልብ የሚስበው ሁሌ የሚማርከው ያድናል ስለሆነ ብቻ ነው። መግደል ካልቻለ ማዳኑን እንዴት ቻለ ታዲያ ይገድላል። የኛ ጌታ ግን ራሱ እንደነገረ ሁወ ለዚ ዩሕዪ ወዩሚት፣ ሕያው ያደርጋልም ይገድላልም ነው። ማዳን ሕያው ማድረግ ብቻ ሳይሆን መግደልም የሱ ስልጣን ነው። ጥቅምም ጉዳትም ከእሱ ዘንድ ብቻ ነው። ምን ይላል ይሄ ጌታ ስለዚህ ጉዳይ ሲነግራን፣ እናንተ ሙስሊሞች ክርስቶስ ኢየሱስ በመጨረሻው ዘመን ሊፈርድ እንደሚመጣ ታምናላችሁ ይሉና፣ ታምናላችሁ እንደ እናንተ ሙስሊሞች እኛ ከጌታ አላህ ውጭ የሚፈርዳለ ብለን አናምኑ ሊኖርም አይችልም ዒሳ ዓለይሂ ሰላም በመጨረሻው ዘመን ወደዚህ ምድር መጥቶ እኛ ላይ የሚፈርደው ምን አዘዘን ምን ከለከለን መሰለን ምን ብሎ ነው የሚፈርድብኝ እኔ አልሰገድክም ብሎ አምስተኛ አላህን የምናመልክበት ሌላው ምክንያቱ ምንድነው ነገ በለተ ተንሳኤ ያመኑ ባሮቹን በጀነት የካዱትን ደግሞ በክህደታቸው ሰበብ በጀሀነም የሚመነዳው ብቸኛው ፈራጅ እሱ ስለሆነ ነው። ከጌታ አላህ ውጭ በባሮቹ ላይ የሚፈርድ የለም። እናንተ ሙስሊሞች ክርስቶስ ኢየሱስ በመጨረሻው ዘመን ሊፈርድ እንደሚመጣ ታምናላችሁ አላችሁ ይሉናል። ታምናላችሁ እንዴ? እናንተ ሙስሊሞች ንገሩኝ፣ ዝም ያላችሁ። ታምናላችሁ ማለት እኛ ከጌታ አላህ ውጭ የሚፈርድ አለ ብለን አናምን፣ ሊኖርም አይችለም ሎጂክም አይደለም። እንዴት ነው ዒሳ ዓለይሂ ሰላም በእኛ ላይ የሚፈርደው? ለምን አይፈርድም ካባችሁ፣ የማይፈርድበት አንዱና ዋነኛው ምክንያት ህግን አልደነገገማ። ባልደነገገው ህግ ባላወጣው ሸሪዓ ይሄን አድልጉ ብሎ ሳያዘን ይሄን አትቅርቡ ብሎ ሳይከለክለን ነገ የውሙል ቂያማ ምን ብሎ ነው የሚፈርደው? ዋጅብ ያደረገብን ነገር አለ? ሐራም ያደረገብን ነገር አለ? የለም ህጌን የታረጋችሁ ብሎ ነገ ሊጠይቀን አይችልም። በእኛ ላይ የመፍረድ ስልጣን ያለው ሸርዓን ወዓቅለን ህግን ማውጣት የሚችለው ብቻ ነው። እሱ ደግሞ ጌታ አላህ በቀን አምስቴ ስገዱ ብሎ አዞናል። ረመዳንን ጽሙ ብሎናል። ሐጅና ዘካን ፈጽሙ ብሎናል። ኸምር፣ ዚና፣ ውሸት፣ ስርቆት የመሳሰሉት አራም ናቸው ራቁ ብሎ ደንግጎልናል። ነቢያትን ልኮልናል። ነገ የውሙልቅያማ ማዛ አጀብቱሙል ሙርሰሊን የላኩላችሁን መልእክተኞች ምን ምላሽ ሰጣችሁ? ሊጠይቀን ይገባል። ስገዱ ካልኳችሁ ምን ያህሉን ፈጸማችሁ? ምን ያህሉን አጎደላችሁ? ለምን አትቅረቡ ካልኳችሁ ነገር ምን ያህሉን ተጠነቀቃችሁ? ምን ያህሉን ተዳፈራችሁ? እንዴት ብሎ ቢጠይቀን ይሄ ነው ትክክለኛው ሎጂክ። የፈጠረንም የረዘቀንም ህግ ያወጣልንም እሱ ነው። ዒሳ ዐለይሂ ሰላም በመጨረሻው ዘመን ወደዚህ ምድር መጥቶ እኛ ላይ የሚፈርደው ምን አዘዘን? ምን ከለከለን? መሰለን። ምን ብሎ ነው የሚፈርድብኝ? እኔ አልሰገድክም ብሎ ባልሰግድ እንኳ ራሱ እሱ ነው እንዲያዘዘኝ እንድሰግድ። ከፈለገ ሊምረኝ፣ ከፈለገ ሊቀጣኝ የሚችለው የሰላቱ ባለቤት ነው። ስገድ ብሎ ያዘዘኝ አካል ነው። የታረከው ሰላቴን ብሎ የሚጠይቀኝ እሱ ነው። ተግባባ ወለቱ ተስአሉን የውመ ኢድን አኒን ነዒም ያለው የጸጋው ባለቤት ራሱ ነው የሚጠይቀው። ጸጋውን ያልሰጠኝ አካል የጸጋ ኒዕማዎችን ዘርዝሮ ምናረክበት ብሎ ሊጠይቀኝ አይችልም። ፍርድም የጌታ አላህ ነው። ባሮቹ እኛ ነን። ነቢያትን የላከው እሱ ነው። ህግን ያወጣው የደነገገው እሱ ነው። የሚፈርደው ግን ዒሳ ነው። ምንኛ ነው ሎጂ? እንዴት ሆኖ ነው ዒሳ የሚፈርደው? ማን ሰላት ይስገድ አይስገድ፣ ማን ዑዝር ይኑረው አይኑረው፣ ማን በወንጀል ይዘፈቅ አይዘፈቅ ከወንጀል በኋላ ማን ተውበት ተውበት ያድርግ አያድርግ የት አውቆ እንዴትስ ሊፈርድ ይችላል ሎጂካሊ አያስኬድም ተግባባ ስለዚህ ፍርድ በጀነት ወይ በጀሀነም መፍረድ የጌታ አላህ ስልጣን ብቻ ነው